ያላረግብሽ ቅት ቅዠት ነው። ማረግብሽ የቁም ቅዠት ማለት ነው። እኔ ከፈለኩኝ የቁም ቅዠት ነው ማረግብሽ። እንደተመኘሹ እንድትቀሪ ነው ማድረግሽ። ስለዚህ ደስታሽን በአጭሩ እንዳይቋጭብሽ አጣጥ ነው እሺ። እዚህ ቱ ላይ የመጣሁ ይሄንንም ስለምታውቁ ነው በወሬያቸው መሀል ሙሉ እንደ ልጆች እና አስበኝ ልታስከብረኝ ይገባል። ብር አቃለ አንቺ ጠብቂ መኮርኮም ያስፈልግሻል። አንቺን ከአስረኛ ፍቅራ ወደ ታች ካልወረወርኩሽ ተሱ መያረ ይመስል ነበር። በጣም የደበረ ይሆነት ለመና እኔ የታዘብኩት ነገር ምን እንደሆነ ታውቃላችሁ? የሱመያና የሰይድ ፍቅር በተለይ የሰይድ እስቲ ቁም ብላችሁ አስባችሁ ታውቃላችሁ ወንድ ልጅ በዚህን አይነት ሴትን የሚወድ አግብቶ እንደ እሷ ሴት የሚሆንለት ወይኔ በቃል አይደል ለማስመሰል ቢታገል እንኳን አይሳካለትም። በቃ ስለሚወድ እሱ መያ ምን ያህል ክብር እንዳለው ምን አለ ሁሉም ወንዶች እንደ ሴት ሚስታቸውን በወደዱ አልኩኝ። ወላ እንደኔ ታዝባቸዋል። አሰላሙ አሌይኩም ወራሁምቱላ በረካቱ። እንደ ሜዲላ እምነት ተከታይ ሰላም እንዲናችሁ ወዳችሁ ማከብራችሁ። ዛሬ እንግዲህ እሱ መያ በጣም ተናድጃ አለው ልቤም ተሰብሯል። እች ልጅ ልታሳስተኝ ነው። ወስኝ የተቀመኩትን ነገር እንዳልወስን እያረገችኝ ነው። ሂጂ ሂጂ እያለኝ ነው። ሂጂ ብረሪ ጩሂ እያለኝ ነው እያለች ናት። እንግዲህ ያው ስበብቱ ሆንና ደግሞ ያው አንዳንድ ጊዜ የሆነ ሰዎች ወደ ዮታችን ሲመጡ ጥሩ ጎን ዘው ሊመጡ ይችላሉ፣ መጥፎ ጎን ዘው ሊመጡ ይችላሉና ለመጥፎም ለጥሩውን አልሐምዱሊላህ ካን ደግሞ አላህ ደግሞ የበለጠ ድሉን ደስታውን ያበዛል ማለት ነው። እና እንግዲህ በፊት አዩ መጣች የሱመያ ድል ሁለት ነበረ። ዋነኛው ደግሞ እናቷን ማግኘቷ ነው። የሆነ ስበብ ነው። እንደምንም ብላ በባሌን በቦሌም ብላ ያንን ስቃይ ያንን መከራ ተጋፍጣ መታ ቤተሰቦቿን ምምዬ እናቷ የወለደች እናቷን በህይወት አግኝታ አየቻት ደስ የሚለው ጎንያ ነው። መጥፎ ጎኑ ደግሞ ያው እስከዛሬ ድረስ ባሏን አታም በናፍቆት በስስት የቆየች ነው እላቸዋለሁ። እና እችኛቷ ደግሞ እንግዲህ ያው ጥሩ ጎን እዛ ትምጣ፣ የሁላችንም ምኞት ነው። ያው አላህ እንግዲህ ስብሓንላ ስበብ ነው ሁሉን ነገር የሰው ልጅ ስበቡን ነው የሚያደርሰው። አስባቡን አላህ ያሳምርና፣ በአሁን ሰዓት ልጆች ያለ አባት ማደግ ያለእናት ማደግ ያው በሞት ከሆነ ያው ቀደር አላህ ነው፣ ምንም ማድረግ አይቻልም። አምሩን የአላህ ያመጣውን አምር ተጨዶት አላችሁ ላስችልም ደግሞ አይሰጥም። ግን እናትም አባትም በህይወት እያሉ እነሱን ያለያያቸው ነገር ትንሽ ነገር እየሆነ ልጆች ደግሞ በአሁኑ ሰዓት በጣም የሚያስፈራበት ጊዜ ላይ ነው ያለ ነው። ወላ ቢያንስ እንኳን እናት ወጣ ስትል አባት ይከታተላል፣ አባት ወጣ ሲል እናት ትከታተላለች። ልጅ በሰራተኛ እጅ እንኳን ኑሯቸው እንኳን ሰራተኛ ብቀጥሮ ባይኖራችሁም ደግሞ ሰፈር ላይ ቢጫወቱ ቢያንስ አንዱ ለአንዱ ይቆማል ማለት ነው። እና በአሁኑ ሰዓት አገራችን ሀገራችን በተለይ በጣም የሚያስፈራበት ልጅ ባልወለድኩ ባይኖረኝ የሚባልበት ጊዜ ላይ ያለውና ያለው እና አላቅም የሚያስፈራ ላይ ነው። ወላሂ ሁሉንም ነገር እያያችሁት ነው። ያልነግራቸውም እና ሀያታቸውን አቆይተው ወላጅ ኑሮ ደግሞ ከወላጅ ጋር ልጆች ሲያድጉ በጣም ነው ደስ የሚለው። ሱመያም ደግሞ እቺ ልጅ አስባብ ሰባቡና አንቺና ሰይድም እንድትታረቁ ምኞታችን ነው። እውነት ሂጂ ሂጂ ነ ያለኝ አዳማ። በቃ እኔ ሰይድን እኮ በአንድ ጥሪ ስልክ ብጠራ ሩጦ ነው ወደ እኔ የሚመጣ። እኔ አስለም ቪዲዮ አንድ ራሱ ስላስጣ ላይ ፈቀቅ ፈቀቅ እያረኩን ነው ያየሁትና አሁን ሱመያ ላይ የተወሰነውን ቆረጥ አርጋ ስታየው ሳየው እንዳተቃቀፉ አሳሳሙ ቸኮሌት ነው ወይኔ፣ እንዴት ታሳፍራለች ላይ ከአንድ በቷ ራሱ ሲወጣለ የሰይድን ተንኮል ደሞ አይታቸዋል ልክ አፏን የከፈተችበት ማለት ነው። ወላሂ ኤዲት እንኳን ሲያደርግ አፏን የከፈተችበትን እንኳን እንዳለ ነው ከፍቶ ኤዲት ያደረገው ማለት ነው። ምን የሆነ ፍግግ ያለችበት ኮስተር ያለችበትን እንደሆነ አፏን የከደነችውን ፎቶ እንኳን ብታረግላት ኤዲት ላይ ማለት ነው። እንደዚህ ሀ ብለ እልምሽ ነው ቀጀት ማረግብሽ። እንደዚህ ሌላ ሴት አታስፈልገውም ለሰይድ። እውነቱን እውነቴን ነው ምልሽ ሰይድ መጠቀሚያ ነው እያደረገ ያለሽ፣ አመንሽም አላመንሽም፣ ልቡ ሙሉ ለሙሉ ያለው ዘጠና ዘጠኝ ፐርሰንቱ ያለው ሱመያ ጋ ነው። አንድ ፐርሰንት ነው እናንተ ጋር ያለው። ቢቀርስ ቢቀርስ እኔ የፈለገ ነገር ወረቢ ነው ምላችሁ። እኔ አላህ በሚያቀኝ ደስታ የሌለው ገንዘብ በአናቱ ይተከል። ደስታ ብር የሌለው ወንድ በአናቱ ይተከላል። ያል የሆን ይማኛ ደስታ ያሌለው ገንዘብ በአናቱ ይተከል። እኔ ደስተኛ ማልሆንበት ሙርታህ የማልሆንበት ገንዘብ ምን ያህል ቢኖራችሁ ደስተኛ ካልሆናችሁ፣ በተለይ ትዳር ብላችሁ ትዳራችሁ ጋር ደስተኛ ካልሆናችሁ ባህላችሁ ስጋው እናንተ ጋር ሆኖ ቀልቦ ውጭ ከሆነ ምንድን ነው ደስታው? ምንድን ገንዘብን እኮ እኔን የምፈጥረው እኔ ነኝ እኮ ሰርቼ የማገኘው። ወላ ልባችሁን ከገንዘብ ጋር አታደርጉ። የዚህ ቦታ ገንዘብ አያስፈልግም እያልኩ አደለም። ገንዘብ ፍለጋ እንጂ ዘመን ፍለጋ አደለም። ስደት ላይ እያኖርን ነው ገንዘብ ይጠቅማል ግን ለፍተሽ ደክመሽ ደም ተፍተሽ የምታመጪው ገንዘብ በጣም ነው የሚጣፍጠው። ወላ በጣም ነው በቃ የሆነ እኔ እንዴት ነው ደስ የሚላቸው ግን የሰው ገንዘብ ላይ ያንን የተመቻቸ ኑሮ እኖራለሁ ብለሽ የሆነ ቦታ ላይ የሆነ ደስ የማይል ወቱ ስትገቢ፣ እድሜ ልክሽን እያለቀሽ ነው የምትኖሪው። እድሜ ልክሽን በቃ ደስተኛ አትሆኝም። ከሀዩ በላይ ሰው ሰይድን ያገባዋል። አዩ እንኳን ስንት ወላ በዛ እድሜዋ ራሱ በዛ ካውነቷ ራሱ ለሰይድ ብዙ ዋጋ ነው የከፈለችው። በቃ ትቷት እንዳይሄድ ያልከፈለችው ዋጋ የለም። ወደ ሱመያ እንዳይሄድ ያልከፈለችው ያላደረገችው ነገር የለም። ሰብራ አድርጋ ደግሞ አንድ አመት ሙሉ ጠበቀችው። ለአዩም ሰይድ አልሆነም፣ እንኳን ለአንቺ ሊሆን ማለት ነው። አንቺ ደግሞ ማለት ነው ልክ እንዴት ነው ጭቃ ውስጥ ያለ እሾህ ሲወጋችሁ እኮ ነው የሚታወቀው። እቺ ደግሞ ልክ እንደዛ ጭቃ ውስጥ ያለች ሾክ ናት። በቃ ትመዘምዛቸዋለች፣ አትወጣም፣ ቁጭ ብላ ትኮለኩላለች። አሁን አንቺ የመጀመሪያ ሚስቱ ስለሆነች ማክበር ነበረ። ሰይድን ማሸነፍ የምትችው በሚስቱን ስትወጂለት፣ ልጆቹን ስትወጂለት ነው። የሰይድ ደካማ ጎን ይሄ ብቻ ነው። እቺ ሁለቷ ብቻ ናት የሰይድ ደካማ ጎን። ያችን ያቺን ያደረገ ሰው ሰይድ ጋር ዘላለሙን ይኖራል። አታ ሱመያን ትቀበለዋለች ማለት ነው። ሮዛን የተቀበለችው ለምንድን ነው? ለሱመያና ለሰይድ ለልጆቹ ስለምትጨነቅ ነው። ግን ነገሮች አልተሳኩም። ለጥሩ ሰው ይሳካ መስላል፣ ፈተና ይበዛበታል። ለእንዳንቺ አይነቱ በረሮ ደግሞ ይሳካል። አይሽ በረሮ ማትገባ